ሰላም ወደ አድማጮቻችን ዛሬም በአዲስ መረጃ ተመልሰን መጠናል። እንግዲህ ሁጎ ኢኪቲኬን በሚመለከት ሊቨርፑልና ቼልሲ በጣም ይፈልጉታል። እንግዲህ ይህንን ተጫዋች እንቃኘዋለን። ሁጎ ኢኪቲኬ ማን ነው ከሚለው ጀምረን ያ ሁለት ዓመቱ ፈረንሳዊ አጥቂ ሁጎ ኢኪቲኬ ምን ዓይነት ክህሎቶች አሉት? ወደ ቼልሲ ቤት የሚመጣ ከሆነ ምን ምን ቦታዎችን ሸፍኖ የመጫወት አቅም አለው? ቼልሲዎች ይህንን ተጫዋች ከጥሩ የዝውውር መስኮት ጀምረው ይፈልጉት ነበር። ምን ምን ዓይነት ክህሎቶችንስ በቼልሲ ቤት ቢመጣ ሽፋኖችን መስጠት ይችላል? እኔም ይህንን ች ሳየው በግልጽ የሚታየኝ ታዳጊውን ቤንዜማ የሚመስል ባህር ያለው ዝላታን ኢብራሞቪች ባክስ እያለ የነበረው አይነት የድሪብል የማድረግ አቅም ያለው ነው። በጣም የሚገርም ክህሎት ያለው ነው። ኮናቴንም ያስታውሳል። የምታስታውሱት ከሆነ በጣም ጥሩ ክህሎት የነበረው የፈረንሳዊ ዮናትቄ የሚያስታውስ አይነት የእግር ኳስ ክህሎት ያለው ተጫዋች ነው። በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። ምን ደካማ ጎናለው፣ ምንስ ጠንካራ ጎናለው ብለን ስናየው በተለይ በድሪብሉ ረገድ በጣም ጥሩ ክህሎት ካላቸው እንዲሁም የመስመር ተጫዋች እስከሚመስል ድረስ ድሪብል ጎበዝ ነው። ነገር ግን ደግሞ አጨራረስ ወይም ሹት የማድረግ አቅሙ ግን ያን ያክል አርኪ ሆኖ አይታይም። አርባ አንድ ፐርሰንት ላይ ነው የሚገኘው። ሰላም ወደ አድማቻችን፣ ይህ የስፖርት ነው። ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። እንግዲህ የመጀመሪያው እንግዲህ ሊያም ዴላፕ ምን ፐርፎርማንስ አለው ብለን ስታስቡ፣ ቼልሲ የሚቀጥለው ውድድር አመት በሊያም ዴላፕና በሁጎ ኢኪቲኬ የሚቀጥል ከሆነ ሁለት የተለያየ ባህሪ ያላቸው ተጫዋቾች ይኖሩታል ማለት ነው። ስለዚህ 60 ደቂቃ 30 ደቂቃ የሚባለው ነው። ሩል መጠቀም የሚችል ነው። አንዱ አጥቂ ቋሚ ነው ሲጀምር፣ አንዱ ተቀያሪ የሆነ ሁለቱ መተጋገዝ የሚችሉ ይሆናል። ለተጫዋቹ 84 ሚሊዮን ፓውንድ ኢንትራ ፍራንክፈርቶች ይፈልጋሉ። ፍራንክፈርት ደግሞ በድርድሩ ረገድ የምታውቁት ክለብ ነው። ምንም ነገርን መፍታት ማያቅ ነው። በቃ ነገሮችን እስከ መጨረሻው ድረስ መታከል የሚፈልግ ነው። ኮሎማኒ የምታስታውሱት ነው። እንግዲህ በዘጠና ሚሊዮን ዩሮ ነው ወደ ፒኤስጂ ላከው። ስለዚህ ይህ ቡድን አሁንም ቢሆን ደግሞ ሌላኛውን ተጫዋች ሆነ ኢኪቲኬን በ84 ሚሊዮን ፓንድ ጠይቋል። ቼልሲዎች ከዚህ ተጫዋች ጋር በግል ጉዳይ ተስማምተዋል። ቼልሲ መርጠዋል ነገር ግን የሚፈለገው ሁኔታ ምንድን ነው? ቸልሲ የኔን ያክል ገንዘብ ያወጣሉ ለዚህ ተጫዋች የሚለው ነው። እንግዲህ በጣም የሚደንቀው ብቻውን እድሎችን መፍጠር የሚችል ኳሱን ይዞ መቆየት የሚችል ተጣምሮ መጫወት የሚችል ድሪብል ማድረግ የሚችል በጣም ክህሎት ያለው ተጫዋች ነው። ቸልሲ ካሉት አጥቂዎች ሁሉ የተለየ የቴክኒካል ብቃት ካለው ተጫዋች ነው። በተለይ ከአሌክሳንድር ኢዛክ ጋር በቴክኒካል ክህሎቱ ይመሳሰላል። ኒውካስትሎች ይህን ተጫዋች ለማስፈረም ከአይዛክ በፊት ነበር የሞከሩት፣ ነገር ግን በጊዜው አልተሳካም ነበር። ወደ ፓሪስ ንጀርመን መሄዱን ተከትሎ በጣም የግር ኳስ ክህሎቱ የሚገርም ነው በሊንካፕ ላይ አስራ ሁለት አሲስቶች አሉት በውድድር አመቱ ድርማቻችን ይህ ተጫዋች ለእነ ኤንዞ ፈርናንዴዝ እና እንዲሁም ደግሞ ለኮል ፓልመር በመስመር ለሚመጡት ተጫዋቾች ለስቴፋ ዊሊያን ለነ ኔቶ በጣም የተሻለ ክህሎት ያለው ምርጥ የቼልሲን የማጥቃት ክፍል መፍጠር የሚችል ነው። በተለይ ቼልሲ በባክ ፋይቭ የሚጫወቱ ቡድኖች ላይ ሲቸገር ይህ ተጫዋች በብዙ ነገር የሚያግዘው ነው የሚሆነው። የፍራንክፈርት እንዳ ጫወት ዜቤ ካያችሁት 3 አራት 3 ነው ጫወቱ። ስለዚህ የማጥቃት ክፍሉን በመምራት በመልሶ ማጥቃት ላይ በጣም ጥሩ ፐርፎርማንስ ያለው ነው። ይሄ የእግር ኳስ ክህሎ ክህሎቱን ስታዩ የቤንዜማ የመጀመሪያዎቹን ጊዜያቶች የሚያስታውስ በሪያል ማድሪድ ቤንዜማና ሂግዌን የነበሩበት ጊዜ ላይ ቤንዜማ ክሊኒካል አይደለም የተባለ በጣም ይወቀስ ነበር አይደል? ነገር ግን በሊንክ አፕ ስ በማድረግ በጣም የተሻሉ ተጫዋች እንደነበር በኋላም በመጨረሻዎቹ የእግር ኳስ ታሪኮ ባላንዶሮ እስከ ማሸነፍ የደረሰበት ጊዜያቶች የሚታወሱ ናቸው። ይህ ተጫዋችን በአቅም ደረጃ ካያችሁ በጣም ወሳኝ ነው። ለቸልሲ የማጥቃት ክፍሉን ዴላፕ በጨዋታ መስመሩ ላይ ሲጫወት ስታዩ ሳጥን ውስጥ ጨራሽ ነው፣ ሹት የሚያደርግ ነው የና ላይን ሸረር ና ይሄን አይነት አጥቂ ነው። ይህኛው ደግሞ ይሄን አይዛክ አይነት አጥቂ ነው። ስለዚህ ቼልሲ በሁለት አይነት መንገድ የሚያጠቃ ቡድን ይሆናል። ኤንዞ ማሬስካ ከተቀያሪ ቤንች ላይ የተለያየ አይነት አጫወትን ስልት የሚያጫውቷቸው ተጫዋቾች ይኖሩታል። ስለዚህ የተሳካ ያደርገዋል። ለምሳሌ ዴላፕ ጥንካሬዎችን ስታዩ በሹት አኩሬሲ የተሻለ ሆኖ ይታዩታላችሁ። ሹት በማድረጉ ላይም የሚሞክር አይነት ነው። ሳጥን ውስጥ ከምንም አንግል መምታት የሚችል ነው። ከዛ ውጭ ቼልሲ በሚቸገርባቸው ወቅቶች ደግሞ የግራ መስመር የመስመር ተጫዋች ሆኖ መሰለፍ የሚችል ነው። በሁለት አጥቂም ቼልሲ ለመጫወት የሚያስብ ከሆነ ይህ ተጫዋች በጣም ተመራጭ ይሆናል። ማርሙሽን ወደ ማንቸስተር ሲቲ ያቀናው ማርሙሽ አንዱ ከዚህ ተጫዋች ጋር የነበረው ጥምረት ነበር። በጣም አስገራሚ የሆነ የመልሶ ማጥቃት ቅንጅትን ማሳየት የሚችል ነው። ኳሱን ይዞ ሲቆይ ድሪብል የሚያደርግበት መንገድ በዩሮፓ ሊግ ቶተናም ላይ ያስቆጠረውን ጎል ብታዩት፣ ደርማቸች በጣም አስገራሚ ተላ አድርጎ ያስቆጠረው ጎል አለ። ሄነሪን የሚያስታውስ አይነት አጨራረስ፣ በጣም ክህሎት ያለው ተጫዋች ነው። ሊቨርፑል የሚያገኘው ከሆነ ደግሞ ትንሽ አስቸጋሪ ያደርገዋል። እንግዲህ ሊቨርፑል ከነ ፍሎሪያን ዊርዝ እና ሳላ ጋር የተለየ ጥምረት የሚፈጠር ይሆናል። ስለዚህ ቼልሲዎች በዚህ ተጫዋች ጉዳይ ላይ የቼልሲም የሊቨርፑል ሁሉም የምልመላ ክፍል ይህንን ተጫዋች ማስፈረም እንዳለባቸው ለኃላፊዎቻቸው ተናግረዋል። ስለዚህ የመጨረሻ የሚሆነው የቡድኑ ውሳኔ ነው የሚሆነው። ስለዚህ ከዚህ በፊት ቀደም ብሎ እንቅስቃሴዎችን የጀመረው ቸልሲ ነው እና ይህንን ተጫዋች ለማስፈረም ጥረትን የሚያደርግ ይሆናል። ምን ደካማ ጎን አለው ካላችሁኝ፣ እንግዲህ ከኳስ ጋር ትልቁ ችግሩ ምንድን ነው? አንደኛ ቁመቱን ተጠቅሞ ሄዲንግ ላይ ጥሩ ቢሆንም የአየር ላይ ኳሶች ላይ እንደ ኤርሊንግ ብሮት ሃላንድ አይነት አጠቃቀም፣ እንደ ኤርሊንግ ብሮት ሃላንድ አይነት አጨራረስ ወይም ሹት የማድረግ አቅም የለውም። እንደ ችግር የሚነሳ ነው። ነገር ግን ከአይዛ ጋ የሚመሳሰል ነው እንግዲህ። አሌክሳንደር አይዛክ የምታስታውሱ ከሆነ በሶሴዳድ ቤት ያን ያክል የሚደንቅ አጥቂ አልነበርም። ነገር ግን ወደ ኒውካስል ከመጣ በኋላ ከጊዜ ወደ ጊዜ ያለውን ብቃት እያያችሁ ነው። የሚቀጥለው ውድድር አመት ቸልሲ፣ ጃክሰን፣ ኢኪቲኬ እና ዴላ የሚኖሩት ከሆነ ሜይ ቢ ጃክሰንን ወደ ግራ መስመር የሚያወጡት ካልሆነ በስተቀር ወጦ በመስመር ላይ የሚጫወት ካልሆነ በስተቀር ለቸልሲ አስቸጋሪ ውሳኔ የሚሆን ይመስለኛል። ያ የጃክሰንን መሰናበት የማሳየት እድሉ ሰፊ ነው የሚሆነው። በሌላኛው የሚሆነው እንግዲህ የጃክሰንን ሁኔታ ነው ማየት የሚጠበቅብን። ጃክሰን ጥሩ ብቃቱ ላይ ያለ ነው። ነገር ግን በዚህ ውድድር አመት እንደተፈተነ ይታወ ስለዚህ ጃክሰን በሁጎ ኢኪቲኬ መተካት ማለት የተሻለ ፐርፎርማንስ በሚያደርግ የተሻለ አጨራረስ ብቃት ባለው መተካት ነው። እድሜው ሀያ ሁለት ላይ ነው የሚገኘው። ጃክሰንም በጥሩ እድሜ ያለ ተጫዋች ነው። ነገር ግን ሶስቱም አጥቂዎች የማደግ አቅም ላይ ያሉ አጥቂዎችን ይዘው ቸልሲዎች የሚጀምሩ አይመስለኝም። በሁለት አጥቂ የተሻለ ነው የሚሆነው። እንግዲህ ፒስጂ ከኪሊያን ምባፔ ጋር ለማጫወት ይሞክረው ነበር ነገር ግን አልተሳካም። ስለዚህ ሁጎ ኢኪቲኬ መሰለፍ ላይ የሚያተኩር ተጫዋች ነው። ስለዚህ የሚመጣ ከሆነ 84 ሚሊዮን ፓንድ ቸልሲ የሚያወጣ ከሆነ ከ84 ሚሊዮን ፓንድም ከ60 እስከ 7 ሚሊዮን ፓውንድም ካወጣ ቸልሲ ቋሚ አጥቂያቸው የሚሆን ይሆናል። ነገር ግን የቸልሲ ደጋፊዎች ደግሞ ከጀርመን በሚመጡ አጥቂዎች ላይ ባለፉት ጊዜያቶች በጣም እምነቶችን ያጡ መጠዋል ማለት ይቻላል። ለምን ካላችሁ አንደኛ ቲሞ ወርነር፣ ሀቨርትዝ፣ ክርስቶፈር ንኩንኩን ያልተሳካላቸው አጥቂዎችን አስፈርሟል ከጀርመን ቡንደስ ሊጋና፣ ይህ ትንሽ የሚሳሱ ይመስላል። ለምን ከጀርመን የሚደረገውን ነገር በእንግሊዝ ፕሪሚየር ሊግ ላይ የመድገም አቅሙ ዝቅተኛ ነው የሚለው ነገር ግን ቸልሲዎች የእንግሊዝ ፕሪሚየር ሊግ ላይ ደግሞ ሊያም ዴላፕ አለላቸው። ስለዚህ እነዚህ ተጫዋቾች ሁለቱ ሀያ ሀያ ጎሎች የሚያስቆጥሩ ከሆነ በሁለድር አመቱ ቸልሲ ለሆነ ዋንጫ ባለቤትነት የሚያግዙት ይሆናል። ኢኪቲኬ እንግዲህ በቁጥራዊ መረጃዎች በአምስቱ መለኪያዎች እንየውና ምን ምን አይነት ብቃት አለው የሚለውን ላቅርብላችሁ። እንግዲህ ሁጎ ኢኪቲኬ በሚገርም ሁኔታ ስሙ ከፊት ወደኋላ ሲነበብ ተመሳሳይ ነው እና የሚገርም ነው። ሌላኛው የሚሆነው ምንድን ነው በነል ፔናልቲ ኤክስጂ እንየው እንግዲህ ማለትም ከፍጹም ቅጣት ምት ውጭ ባሉ እድሎች ካያችሁት ዜሮ ነጥብ አራት ዘጠኝ ነው በጣም የተሻለ እድል ነው። ኤክስፔክትድ ጎል ፐር ጨዋታ ካያችሁት ደግሞ ዜሮ ስድስት ነው በጣም ጥሩ የሚባል ነው አርባ አንድ ነጥብ አንድ ፐርሰንት ነው ሹት ኮንቨርሽን እዚህ ሲጋ ነው ችግሩ እንግዲህ ሹት የሚያደርጋቸው ኳሶች አርባ አንድ ነጥብ አንድ ፐርሰንት ነው ሊያም ዴላፕ ኦልሞስት ሀምሳ ፐርሰንት ያልፋል እንግዲህ ሹት የተመታው ደግሞ የት ነው ጀርመን ነው የኛው እንግሊዝ ፕሪሚየር ሊግ ነው ስለዚህ እንግሊዝ ፕሪሚየር ሊግ የተሻለ ጠንካራ ሊግ ነው ከዚህ ሹት አኩሬሲው የሚቀንስ ይሆናል ስለዚህ ይህ ላይ መስራት የሚጠበቅበት ይመስለኛል ሌላኛው እንግዲህ በሰላሳ ጨዋታ አስራ አምስት ጎሎችን አስቆጥሯል ለመጀመሪያ ጊዜ ነው በአንድ ውድድር አመት ሙሉ ሲዝን ሲጫወትና አስራ አምስት ጎሎችን ሲያስቆጥር ስለዚህ ከዚህ በፊት የሚባል ታሪክ የለውም ስለዚህ አንድ አመት ምርጥ ብቃት ነው ማለት የምንችል ነው። የዲያም ዴላፕም ተመሳሳይ ነው። ቼልሲዎች እንደዚህ አይነት ውሳኔዎችን መወሰን የሚያውቁበት ነው። አጨራረሱን ማሻሻል ግን ያስፈልገዋል። ጠንካራ ጎኑ ጋር እንሂድ። እንግዲህ ድሪቭሊንግ ካላችሁ ዳድማቻችን በጨዋታ ውስጥ አራት ነጥብ ሰባት አንድ ድሪቪሎችን ያደርጋል። ከሞከራቸው ድሪቪሎች ውስጥ የተሳካ ፐርሰንቴጁን ካየነው ደግሞ አርባ ዘጠኝ ፐርሰንት ነው። ኦልሞስት በግማሽ ያክሉ ይሳካ አምስት ብንል ኦልሞስት ሁለት ነጥብ አምስት እድሎችን ድሪቪሎችን ማሳካት የሚችል ነው። ሁለት ነጥብ ስምንት ሁለት ፕሮግረሲቭ ፓሶች አሉት ወደፊት ይዟቸው የሚሄዳቸው ይህ ማለት ይህ ቁጥሩ ወደ ከአጥቂዎች ከአጥቂዎች ጋር አይወዳደርም። አሌክሳንደር ይዛክ ጃክሰን ሁሉንም ይበልጣቸዋል። በሚያሳዝን ሁኔታ ይህ ቁጥር የመስመር ተጫዋች ነው። ስለዚህ ድሪብል የማድረግ አቅሙ ለቼልሲ በጣም የተለየ ሚና የሚኖረው ነው። ጃክሰን እንደዚህ አይነት ፐርፎርማንስ የለውም ማለት አለው የሆነ ያክል ግን፣ በዚህን ያክል መጠን አይደለም። ዴላፕ ሙሉ በሙሉ የለውም ማለት ይቻላል። ስለዚህ የተለያየ አይነት አጥቂዎች ሲኖሩ ጥሩ የሚባል ነው። በአካል ሰውነቱ ረገድ ካያችሁት እንግዲህ ዝላታን ታዳጊውን ዝላታን የሚያስታውስ ነው። ራት ያላቸው የአየር ላይ ብቃቶች አሉት። ያንን መቀጠል የሚያስችል ይመስለኛል። በመከላከሉ ረገድ እንግዲህ እንግሊዝ ፕሪሚየር ሊግ የሚፈልጋቸው ቁጥሮች ውስጥ አንዱ በቡድንህ ማጥቃት ብቻ ሳይሆን ቡድንህ ፕረስ በሚያደርግበት ጊዜ እንዴት ትከላከላለ ኳሶችን እንዴት ታስጥላለህ በሚለው በጣም በዚህ በኩል ደግሞ ሌላኛው ሁለተኛው ምርጡ ክህሎቱ ነው። በተሳካ ሁኔታ ሶስት ነጥብ አራት አራት ሶስት ኳሶችን ያስጠላል። ስድስት ቁጥር እስከሚመስል ድረስ ነው። እነዚህ ቁጥሮች ወደ የተሳካው ድዋል ደግሞ ድዋል ወይም የአንድ ለአንድ ግድኝቶቹ ስልሳ ሶስት ፐርሰንት ናቸው። ኢንተርሴፕሽን በጨዋታ ውስጥ አንድ ነጥብ አምስት ያደርጋል። በጣም ጥሩ ቁጥሮች ናቸው እነዚህ ከኋላ መስመሩ ላይ በአስቸጋሪ ሁኔታዎች ፕረስ ማድረግ ላይ በጣም ጎበዝ ነው። ስለዚህ ጨዋታዎች ሰዎችን አንብቦ ኳሱን የመቀማት ብቃቱ በጣም ጥሩ የሚባል ነው። ፓስ የማድረግ አቅሙ ደግሞ ሌላኛው ክህሎቱ ነው። ሹት ማድረግ ደካማ ነው እንጂ ፓስ የማድረግ አቅሙ ደግሞ ሹት ካደረገ የተሳካ እንደሚሆን የሚያሳይ ነው። አንዳንዴ የሹት መጠኑ መጨመር እንዳለበት የሚያሳይ ነው። ፓስ ሲያደረግ ረጅም ኳሶቹ በጣም ጥሩ የሚባሉ ረጅም ኳሶችን የሚልክ ነው። ሄዲንግ ወይም ደግሞ የአየር ላይ ኳስ አጨራረሱን ካያችሁ ደግሞ በጨዋታ ውስጥ የአየር ላይ ኳሶች የሚነካው 4.3 ነው። ከነዛ ውስጥ 41 ፐርሰንት ስኬት አለው። ከዛ ውስጥ 0.05 ደግሞ ወደ ጎልነት የመቀየር ብቃት አለው። ስለዚህ ከነዚህ ከነገርኳ ያደረጓችሁ አምስቱ ብቃቱ ፓሲንግ ወይም ደግሞ ከማቃበል አቅሙ ከአየር ላይ ችሎታው ከመከላከል ድሪብል ከማድረግ ና ካጨራረሱ ወይም ደግሞ ድሎችን ካጨራረሱ ካየ ነው። በአጨራረሱ ረገድ ትንሽ ደከም ይላል። በድሪብሊንግ እና በመከላከል በፓሲንግ በጣም ጥሩ ነው። በአየር ላይ ኳስ ብቃቱ ደግሞ መካከለኛ የሚባል ነው። ይህ በአጠቃላይ እንግዲህ ለቸልሲ ምን አይነት ጥቅም አለው የሚለውን በመናገር እንጨረሱ። ዳርማቻችን ይህ ተጫዋ አሁንም ገና ወይም ደግሞ ሮ ጥሬ የምትሉት አይነት ነው። በቼልሲ ቡድን ውስጥ መጠረም መሻሻል ውጤታማ የሚያደርጉትን አይነት እድሎችን እንዲሰጡት ያስፈልጋል። ያንን የሚያገኝ ከሆነ ግን ጥሩ ኢንቫይሮንመንት ወይም ጥሩ የመጫወቻ ጊዜን የሚያገኝ ከሆነ ከሊያም ሌላ ፕጋ በተለይ የሚፎካከር ከሆነ ውጤታማ የመሆን እድል አለው ቼልሲዎች ሌላኛውን አይዛክን እያገኙ ሊሆኑ ይችላል፣ እዚህ ተጫዋች ላይ ወይም ደግሞ በጥሩ ፐርፎርማንስ በፕሪሚየር ሊግ እየተጫወተ የሚገኘው ኤርሊንግ ብሮታ ላንድንም የመሆን እድል ይኖረዋል። ነገር ግን ጊዜ ይፈልጋል። ስለዚህ ቼልሲ ያንን ጊዜ ያለው ወይ ካላችሁኝ፣ ከዴላፕ ጋር ለሁለት ለምሳሌ፣ ቼልሲ ትልልቅ ቡድኖችን የሚገጥም ከሆነ ቼልሲ በመልሶ ማጥቃት የሚጫወት ከሆነ ይህንን ተጫዋች ማሰለፍ የሚችል ይሆናል። ቼልሲ ሳጥን ውስጥ ተጫዋች ሲፈልግ ሊያም ዴላፕን የሚያጫውት ይሆናል። ከኤንዞ ፈርናንዴዝ እና በተለይ ከኮል ፓልመር ጋር በጣም የተሻለ የሚዋሃድ አይነት አጥቂ ሁጎ ኢኪቲኬ ነው። ወደ ቼልሲ መምጣት ይፈልጋል። የግል ጉዳዮቹ ማለቃቸውን ነግሬያቸዋለሁ። ስለዚህ ጠ የሚጠበቀው የልጅ ውሳኔ ሳይሆን ከቡድን ለቡድን ያላቸው ድርድር ነው። ያ ደግሞ የሚጠበቅ ይሆናል። ወደ ደማቻችን ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ።